ይሄ አቤል እንደበደበው። እንዴት እናቴ፣ እንዴት እናቴ አጠገብ ድርሽ ትላለህ? አስጠንቅቄ አልነበረ ወይ? እኔ እኔን ያታለልከኝ አይበቃህም? ብሎ በጥፊ በእርግጫ ደም በደም አደረገው። አቤላ ሆስፒታል ገባ። በጣም ያሳዝናል። ጽ እውነቱ ተደብቆ አይቀርም። ለካስ ዛሬ ከናታን ወንድሟ ጋር በጣም ተጣሉ። እንዴት እንደዚህ ታደርጊያለሽ? እንዴት እንዴት ራስሽን ለማጥፋት ትሞክሪያለሽ? ቆይኔ ግን አላሳዝንሽም። ይህ ሁሉ የምለፋውና የምማስነው ላንቺ አይደለም እንዴ? እስኪ ንገሪ ምን አጎደልኩብሽ? ብሎ በጣም ተናደደ። በጣም ይቅርታ ወንድሜ። ቤዛ ላይ ጮኸባት። እንዴት አንቺ እያለሽ እህቴ እራሷን ልታጠፋ ትሞክራለች እ ቆይ ቤዛ ቤዛንች ምን አይነት ሰው ነሽ አንቺ፣ በጣም ራስ ወዳድ ነሽ እያላት ተጣሉ፣ በጣም ተጣሉ። ተው ናታን፣ በኋላ የሚቆጭህን ነገር ባታደርግ ጥሩ ነው ተው ብያሃለሁኝ ብትለውም እንኳ ጭራሽ ሊያስወራት አልቻለም። ኧረ ጭራሽ ትንፋሽም እየወሰደ አይደለም እንደው። በናት በናቱ በናት በናቱ ቤዛን ሰደባት። የእውነት ዛሬ ናታን አጥፍተሃል። ለማንኛውም ትዕግስት የሚባል ነገር አለ ትዕግስት ሊኖርህ ይገባ ነበር እንዴ ቤዝ እኮ ነች እንደውም እስካሁን ከጭንቀትና ከሀሳብ የገላገለች አሊያ ግን ጽ ጧት ማታ እያለቀሰች ነበር አንተ ደግሞ የራስህን ኤፍራታ እንዲሁም ደግሞ የአፌትን ለመበቀል ብለህ ጺን ተወት ተወት አድርገሃት ነበር እንዴ አስታውስ እንጂ እንደውም በቃ እኔም ማድረው ውጭ ነው ነገ ጊዜ ይሰጣችኋለሁ እያልኩ ሁሉ ታታልላቸው ነበረ በጣም ያሳዝናል ኤፍራታ ሁሉንም ወረቀት ፈረመች። የኤፍራታ ነገር ያሳዛኝ ነው፣ አሳዛኝ ነው። ኤፍዬ እንግዲህ ወደደችም ጠላችም፣ ተወዲያም ብትል ወዲህም ብትል ወረቀቱን ፈርማው አለች። እስኪ የሚሆነውን ነገር እና ያለን አብረን ቆይ። ለምንድን ነው አንተ የማትፈርምበት ብላ ስትለው፣ እንዴት ቆይ፣ አንቺ ልጅ ለምንድነው ግራ የምታጋብኝ? በቃ አንቺ ፈርሚው። ከዚህ በኋላ ደግሞ ድርጅቱ ውስጥ ሰራለሁ እያልሽ አይደል እንዴ? ስለዚህ አንድ እርምጃ ወደፊት መራመድ አለብሽ ብሎ እሽ፣ ለማንኛውም ምን አማራጭ አለኝ፣ ለልጄ ስለራሱ መፈረም አለብኝ እያለች ኤፉየም ያን ወረቀት ፈረመችው። እንግዲህ ውዶቼ ወረቀቱ የእውነት ምን ይሆን እንደው ምን ይሆን? ብቻ ግን እኔ የሆነ ነገር እንዳይሆን ፈርቻለሁኝ ኢፍራታን ድጋሜ ችግር ውስጥ እንዳያስገባት አቤል አቤላ የያፌትን ሙሉ መረጃ ይዟል። እንግዲህ እነሱ ከወጡለት በኋላ ፓስወርዱ አልከፈተው ብሎ ለግድ ነበረ የከፈተው። ከፈተው ቦርሳውን ነገር ግን ሲከፍተው እንዳሉ ሴቶቹ በሙሉ ፎቶቸው ተገኝቶ በስልኩ ሁሉ ይዞታል። እውነት አቤል ግን ለማን ነው የሚሰራው? እስኪ እኔም ይመስለኝ። ግን ይሄ ልጅ የእውነትም ወይ ፖሊስ ሆን እንዴ? ድብቅ ፖሊስም ሊሆን ይችላል። ብቻ ግን አላቅም፣ እና መረጃውን ይዞበታል ያፌትን። እንግዲህ ከዚህ በኋላ ናታን ብቻ ሳይሆን አቤልም የሚያስፈራራው ይሆናል። ግልጽ ጦርነት ይጀምራል። ገኒን ገኒን መቶ ተሰምኛለሽ እኔ እኮ የምኖረው ኤፍራት ጋ ነው። ታውቂያለሽ፣ ምግቧ ግን እንዴት ነው የሚጣፍጠው? ሲቀጥል ደግሞ አንቺን እኮ ብታያት ጠዋት ማታ ስላንቺ አውድታ አውርታ አጠግብም ሲላት፣ ሂድ እባክህ፣ እየቀለድክብኝ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር፣ ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። አስተማሪውና አጓጊው ድራማ ቪዲዮን እስከ መጨረሻው አይታችሁ ሀሳብና አስተያየታችሁን ኮሜንት ላይ ዱብ ዱብ አድርጉልኝ። ወድቼ እስከ ዛሬም የምታደርጉልኝ ከልብ ከልብ አመሰግናለሁ። እንግዲህ ገንዬ አንተ ልጅ እባክህ፣ አንተ እኔ ያውቃሃለሁ። አንተ ምንም የምትረባ ልጅ ሳትሆን አውቀህ ነው አይደል? እንዴ! ለምን አውቄ አብሬያስ አልኖርም? አብሬት እየኖርኩ ነው ብዬ የማታልልሽ ይመስልሻል? ኧረ ይሄን ያህልማ የወረደ ሰው አታርጊም፣ ብሎ ለፍልፎባት ገኒዬ ደግሞ እንደምንም ብላ አባረረችው። ቢሆንም ግን ገኒ እንዴ ቆይ ግን እውነቱን ቢሆንስ ደግሞ እውነቱንስ ቢሆን እንዴት እኔን ያላንዳች ነገር ለመርዳት አሰብ? አያያይ እኔ ሲመስለኝ ግን የሆነ ነገር አስቧል መሰል እያለች ገኒ አራዳይቱ ጠረጠረች። እንግዲህ ዳጊ እና ጽ እንዲሁም ደግሞ ዳጊን ገደል የም አቤልን ገደል የምትከተዋ ልጅ ተገናኙ በስተመጨረሻ ከስንት ጭንቀት እና መከራ በኋላ ነገር ግን ልጅቷ የፈራሽ ትመስላለች እንደ ቁጭ ብድግ ወዳ ወዲህ ነው የሚያደርጋት እሺ እናውራ ቶቶላውሬ እያለች ብቻ ወሬያቸውን ከጨረሱ በኋላ አትፍርሺ ሁሉም ነገር ይስተካከላል። እና ደግሞ ስለረዳሽን አናመሰግናለን አናመሰግናለን አሁን ሁላችንም ለየብቻ ነው የምንሄደው ተባባሉና፣ እሺ። ከዛ አንተ ቅደም ዳጊ አለችው። ኖፂ አንቺ ቅደም፣ ቆይ አንተ ቅደም፣ አንተ ደረቃትሆን ብላ ስትለው እሺ፣ ለማንኛውም እኔ ሄድኩኝ ብሎ ዳጊም ወደ ቤቱ ሄደ። ጺም ደግሞ እንደፈረደባት ወደ ቤቷ መጣች። እንግዲህ በር ሲያንኳኳ የነበረው ማን ነው እንዴት ነው እያልን በግምት ልንሞት የነበረው ቢኒዬ ሆኖ ተገኘ። ታውቃለህ፣ ሰላም ተባባሉና፣ ግን በጣም አስገርምሀኛል ሌላስ ምን የደበከኝ ነገር አለ? ምኑን አውርቼ ምኑ ልንገርህ? ቢኒ ብቻ ግን ተው እስኪ ስላንተ እናውራ፣ ማለት ትናንትና ማታ ትክክል አልነበርክም ድምፅህም ቶሎ ስልክ ዘጋሃብኝ፣ ምንድን ነው ሲለው እኔ እኮ ምን ተናገራ፣ በጣም ይቅርታ አልገባኝም። ምንድን ነው ይቅርታው ብሎ ሲለው ፅኮ ምን እራሷ ልታጠፋ ቤቱን ሳይቆልፈው ወጣ። ቢንም ቢሆን ያንን ቤት አልቆለፈውም። ያ ማለት እንግዲህ ናታንን የያዘበት ሆቴል ዛሬ ክፍት ነበረ። ስለዚህ የእውነት የናታንን መረጃ ማን ይወስደው ይሆን እየተከታተሉት ያሉት የያፌት ልጆች ናቸው እና ያንን መረጃ ላፕቶፑን ወረቀቱን ይዘውበት ይሄዱ ይሆን ወይስ ደግሞ ናታን ይደርስበት ይሆን ብቻ ግን እየከሰገሰ ሄደና ቤዝቲ ደግሞ ወይን አምላኬ አሁን ለናታን ልንገረው አልንገረው ደግሞስ እንዴት ከረጅም ጊዜ በኋላ ትዝ አለችሽ እሷ ብሎ ይቆጣኛል። ፂም ደግሞ ብቻሽን ብቻዬን ትተሽ ልትሄጂ ነው ብላ ትቆጣኛለች። ብቻ ግን እንዴት ይሻለኛል? ፈጣሪ ሆይ አንተርዳኝ እያለች መጸለይ ጀመረች። ናቱም እየተንደረደረ እየተንደረደረ መጣና ሉሊት እንጀራዋን እየበላች አንዳው በድንገት ሸከተፍ ሲልባት ደነገጠች። ቆንተ ምንድን ነው ትሰምኛለሽ? አሁን ጽዮን ናት እኔ እንጂ እኔ ምን አቃለሁ? ብላ ስትል ወደ ወጣ ቢኒም ተከታትሎ ተወጣ። ቤዛ ላይ አዘነበባት ዝናቡን። እንዴት እንደዚ ታድርያለሽ? እንዴት ትደብቅኛለሽ? እባ በኋላ የሚጸጸትህን ነገር ባትና ጥሩ ነው ብትለውም እንኳ ሊያቆም አልቻለም። አዘነበባት እሷም አሁን ቢኒያም ይውጣና አንተና እኔ ብቻችንን እናውራ ብትለውም እንኳ አይ እሱም አይወጣም፣ አብሮኝ ነው የሚሆነው። ሁላችሁም ደብቃችሁኝ እሱ ነው የነገረኝ ብሎ ማውራት ጀመረ። ከዛም በኋላ አይ በፍጹም ብትለውም እንኳ ቤኒዛ ስለሆነ ማውራት አልቻለችም። ለማንኛውም እኔ መሄድ አለብኝ እያለች ልትሄድ ስትል ጽየም እየተንደረደረች መጣች። ምን ወንድምሽ እያበደ ወደ ፎቀቷል፣ በሂጂ ብላ ሉሊት በር ላይ ገና ስትለኩ ሰዓት ደነገጠች፣ ተንቀጠቀጠች። እንዴት እንደዚህ ታደርጊያለሽ እኔን ለማን ትተሽ እያለ ሴለስጼም፣ ሁላቸውም ለቅሶ በለቅሶ ሆኑ። ከዚያም በኋላ በቃ፣ በጣም ይቅርታ ስለተፈጠረው ነገር። ቢንዬ አንዴ ብቻችን እንትተዋን፣ እሽ ብሎ ብቻቸውን ተዋቸው። ከዚያም በኋላ በጣም ይቀጥተው እንድመጡ የቤዛ ሀሳብ ነበረ እና ቢኒ አልፈልግሽም ብሎ ሲርቀኝ የተጠቀምነው ዘዴ ነው እንጂ እኛ ምንም ነገር አልሆንኩም። እራሴንም ላጠፋ አልሞከርኩም። ምን በጣም ደነገጠ፣ አበደ፣ ሰከረ። ቆይ ግን ይህን ነገር ቢኒ ያውቃል? አይ አያውቅም። ባያቅ ነው የሚሻልሽ እያለ ማውራት ጀመረ። ቢኒ ደግሞ እታች ወርዶ ዘም በላል ወዴትም፣ ወይ ጉድ እያለች አሽሙሯን ስታዘንብበት፣ ዳጊ ደግሞ እናቱ ጋር ደውሎ የት ነሽ ማዬ ብሎ ሲላት እዚህ እኮ ጎረቤት ደርሽ ፈለንጣ። ምን እንደዚህ ሆነሽ ታመሽ? ኧረ ተይ ማየተኝ መጣ እኮ ነው የምልህ እያለች ወሬዋን ሲያወሩ፣ እንደ አጋጣሚ ቤላ መጣ። ለካ እሷ ስልኩን ዘግቼዋለሁ ብላለች፣ ግን ግን ስልኳ አልተዘጋም ነበር። ሁሉንም ነገር አቤል እንደነበረ ዳጊ አወቀ። ዳጊ እንግዲህ አቤል መጥፎ ሰው ስለነበረ ስለሚያውቅ እየሮጠ ምናልባት እናቴን አንድ ነገር እንዳያደርግብኝ ብሎ ለቢኒ ደውሎለት አብሮ እየሮጠ ቢኒም ተነስቶ ሄደ። ከዛ ሁሉም ወረዱና ቤዛም ተቆጥታ ወደ ውጭ ወጣች። ቤዚቲ በጣም ይቅርታ፣ በእኔ ቦታ ሆነሽ ብታይ ምን እንደምልሽ አላውቅም እንዴ ያ ማለት አንተ ብቻ ናትን? አንተ ብቻ ናት እንደ እህትህን የምትወደው? እስኪ ንገረኝ፣ እኔ አልወዳትም ማለት ነው እንዴ? እሷ እኮ የኔም ጓደኛ ነች። አይ እንደዛ ማለት አይደለም። እና ምንድን ነው ግን በቃ በወቅቱ ስሜታዊ ሆኜ ስለተናገርኩሽ በጣም ይቅርታሽ ብሏት ይቅርታውን ተቀበለችው። በሌላ በኩል እንግዲህ በሌላ በኩል ቢንያም ቤት ነው ብሎ ሲጠይቃት ሙሊትን፣ እንዴ እናንተ ሰው ያብዳችኋል፣ እንደ ዛሬ። ቆይ ምንድን ነው የተፈጠረው ነገር? እኔ ምን አውቃለሁኝ። እሱም አሁን ጭራሽ መርዶ እንደሰማ ሰው ሄደ። መርዶ? አዎ፣ እሱም ናቲም እየሮጠ ናታንም እየሮጠ ተከታትሎ ሄደ። ወይ ጉድ! ዛሬ እኮ የሩጫ ነገር ነው ስናየዋል ነው። ብቻ ግን ሁሉም ነገር በሩጫ ሆኗል። ኤፍዬ፣ ያፌትና ኤፍ እየሆነ ነሉ ልውሰድሽ ብሎ። የት ይሆን ይዟት የሚሄደው? መቼም እሱ እኮ አያትም። ምናልባት ሴቶቹም ጋር ይዟት ሊሄድ ይችላል። ብቻ ግን በጣም አሳዛኝ ነው። በጣም በጣም ያሳዝናል። የኤፍራታ ነገር ስቃያ እየበዛ ነው። አረ በቃ የእውነት በቃ ሆንስ። ምክንያቱም ጉዲሽና ያለው ከያፌት ጋር ያለሽ ግንኙነት ከናታን ጋር የእውነት ግንኙነት ካለሽና ያኔም ሳገባት እሷን ዝም ያልከው ይህን ቀመረ ቀምረ ከሆነ እደርስብሃለሁ እያለ ነገሮችን እያበላሽበት ይገኛል። ሉሊት ሉሊት እንግዲህ ለአሁኑ ያው እጇን ስለተሰበረች አርፋ ተቀምጣለች። ግን ወደፊት ሩዋንዳ እንዳ የምትሆነው እሷ ናት። የዛሬው ሐረግ ድራማ ይህንን ይመስል ነበር። በቀጣይ እስከምንገናኝ